ሰላም ጤና ይስጥልኝ ውድ በመላው ዓለም የምትገኙ ታዳሚዎቻችን ፍቃዱ ተገኘ ነኝ ከክፈት ዶት ኮም ይህ በክፈት ዶት ኮም በኩል ወደ እናንተ የሚደርሰው የክፈት ምርጥ አምስት ጥንቅራችን ነው የሰው ልጅ እንደ የጸባዩና ልምዱ የሚመገበው ምግብ ምርጫና ፍላጎቱ የተለያየ ነው። ለዛሬ ልናስተዋውቃችሁ የወደድነው ታምረኛ ሰው የሚመገበው እንደ አብዛኞቻችን የተለመዱና በሰው ዘንድ ተቀባይነት ያላቸውን ምግቦች ሳይሆን ሰውም ሆነ እንስሳ ደፍሮ ሊመገባቸው የማይችላቸውን የተለያዩ ቁሳቁሶችን ነው። ይህ አስገራሚ ሰው ማይክል ይባላል። የተወለደው በፈረንጆቹ አቆጣጠር 1950 በፈረንሳይ ሲሆን በተወለደ በ16 ዓመቱ ይህን ከሰው ልዩ የሚያደርገውን ቁሳቁሶችን የመመገብ ልምድ የተጠናወተው ሲሆን በ1966 ይህን ድርጊቱን ሰው በተሰበሰበበት ቦታ ይከውን ነበር። ከሚመገባቸው ቁሳቁሶች መካከል ተጠቃሾቹ የተለያዩ ብረታ ብረቶች፣ የሳይክል ጎማ ላይ ያሉ ሽቦዎች፣ ቴሌቪዥኖች፣ አልጋዎች፣ ኮምፒውተሮች፣ የሬሳ ሳጥንና የመሳሰሉትን ቁሳቁሶች ቅርጥፍ አድርጎና አጣጥሞ ይመገበዋል። የሚመገባቸውን ቁሳቁሶች ለመመገብ የሚጠቀሙበት የአመጋገብ ዘዴ የመጀመሪያ ተግባሩ የሚያደርገው ቁሱን መሰባበር ወደ ትናንሽ ቅንጣቶች መቀየር ሲሆን ከዚያም በሚኔራል ዘይት እና በውሃ እያወራረደ ያጣጥመዋል። ከ1959 እስከ 1997 ባለው ጊዜ ውስጥ የተመገበው የቁሳቁስ መጠን ወደ 9 ቶን እንደሚጠጋ ይናገራል። ይህ ሰው እንዲህ ልዩ የሆኑ ተግባራትን ቢፈጽምም መቼም ሰው ነውና መሞት አይቀርም። በ2007 በተወለደ በ57 ዓመት ከ10 ቀኑ ይህችን ዓለም ተሰናብቶ ወደ ማይመለስበት ብዙ ሰዎች የተነገራቸውንም ሆነ ያዩትን ደግሞ ለማስታወስ ሲከብዳቸው ይስተዋላል። አንዳንዱ ደጋግሞ ያየውን ቤት ሳይቀር ጠፍቶት ሲንከራተት ይውላል። ሌላው ደግሞ ሳያየውም በምልክት ብቻ የተባለው ቦታ ይደርሳል። የሰው ልጅ እንደ የልምዱ የተለያየ የማስታወስ ችሎታ ይስተዋልበታል። ለዛሬ የምናስተዋውቃችሁ ድንቅ የማስታወስ ችሎታን የታደለ ሰው ስቴቨን ዊልሸር ይባላል። የተወለደው እንደ ኤሮፓያን አቆጣጠር በ1974 በታላቋ ብሪታንያ ሲሆን በሙያውም አርክቴክቸራል አርቲስት ነው። ታዲያ የዚህን ሰው ታሪክ ልናወጋችሁ የወደድነው ከሌላው ሰው በተለየ መልኩ የታደለውን የማስታወስ ችሎታ ዓለም በአንድ ድምፅ የመሰከረለት በመሆኑ ነው። የሰራቸውን ስራዎች በዚህ አጭር ጊዜ ዘርዝሮ መጨረስ ባይቻልም የተወሰኑትን ለግርምት ያህል እናቅርበላችሁ። በለንደን የከተማዋን አራት ስኩዌር ማይል ያክል የሚሸፍን ቦታ በአንድ ሄሊኮፕተር በረራ ብቻ በደንብ አስተውሎ በማየት ያየውን በከተማዋ ውስጥ የሚገኙ እያንዳንዱን ነገር ልቅም አድርጎ በስዕሉ ላይ አስፍሮታል። በ2005 ዊልሸር በቶኪዮ ከተማ ያየውን በ10 ሜትር ስዕል ላይ እያንዳንዱን ነገር ልቅም አድርጎ በመሳል የሰራ ሲሆን በኒውዮርክ 305 ስኩዌር ማይል የሚሆን የከተማዋን ክፍል በ20 ደቂቃ የሄሊኮፕተር በረራ ብቻ ወደ ስዕል ሊቀይረው ችሏል። በ2011 ከሰራቸው ትልልቅ ፕሮጀክቶች መካከል በኒውዮርክ ከተማ የተመለከተውን የከተማዋን ክፍል በ76 ሜትር ርዝመት ባለው ቢልቦርድ ላይ በመሳል አሁን ላይ በጆን ኦፍ ኬኔዲ ኢንተርናሽናል ኤርፖርት ላይ ተሰቅሎ እንዲቀመጥ አድርጎታል። በስራዎቹም በርካታ ክብሮችን አግኝቷል። ከነዛም ውስጥ 2009 ላይ በዩናይትድ ኪንግደም የህፃናት አርት ቀን አምባሳደር ተደርጓል። በ2011 ከሶሲቲ ኦፍ አርኪቴክቸራል ኢሉስትሬሽን የክብር ማዕረግን አግኝቷል። በ2015 ከስኮቲሽ አሶሲሽን ኦፍ አርኪቴክቸር አርቲስት የክብር ማዕረግን አግኝቷል። አንዳንዱ ሰው የአይን ብርሃኑን ሳያጣም ነገሮቹን እንደሚያይ ሰው በአግባቡ መከወን ሲሳነው ይታያል። አንዳንዱም የአይን ብርሃኑን አጥቶ እንኳን ነገሮችን በአግባቡ ሲከውን ይስተዋላል። ዛሬ አንድ ታምረኛ የአይን ብርሃኑን አጥቶ እንደ አይናማ ሰው ነገሮችን የሚከውን ሰው ላስተዋውቃችሁ ወደድኩ። ይህ ሰው ቢን አንደር ውድ ይባላል። በተወለደ ገና በሁለት ዓመቱ አይኑን ላይ ያልተለመደ አይነት እጢ ያብጣል። መንስኤውም ረቲናል ካንሰር የተባለ በሽታ ሲሆን በዚህም የተነሳ የቢን ህይወት በሁለት አስቸጋሪ ምርጫዎች ውስጥ ገባ። ዶክተሮችም ከባድ ውሳኔ ገጠማቸው። ለአስር ወራት ያክል ኬሞ ኤንድ ራዲዮ ቴራፒ ቢደረግለትም በሽታው ምንም ለውጥ ማምጣት አልቻለም። ስለዚህም ወይ ህይወቱን ማትረፍ ወይ አይኑን ብርሃን መስጠት አስቸጋሪ ምርጫዎች ውስጥ እንዲገቡ ተገደዱ። በዚህ ወቅት የዚህ ጨቅላ እናትም የእናት አንጀቷ ከሚችለው በላይ በጣም ተጨንቃ ነበር። በኋላም ሕይወቱን አትርፈው የአይን ብርሃኑን እንዲያጣ አድርገዋል። ይህ የካንሰር በሽታም የመከሰት እድሉ ከስድስት ሚሊዮን ሰዎች በአንዱ ላይ ብቻ ነው። ቢን አይኑን ሙሉ በሙሉ ካጣ በኋላ ሕይወት እንደ አይናማ ሰው መቀጠል እንደማትችል እሙን ነው። ለእሱ ግን በዚህ መልኩ አስቸጋሪ ሊሆን አልቻለም። ነገሮችን በሙሉ ያለ ምንም መቸገር በሚሰማው ድምጽ በመታገዝ እንደ አይናማ ሰው ማከናወን ቻለ። ለአይናማ ሰው ብቻ ተብለው የሚታሰቡትን እንደ ባስኬትቦል፣ እግር ኳስ፣ ሳይክል መንዳትና የመሳሰሉትን ሌሎች ተግባራትን ያለ ማንም ረዳትነት በደንብ መከወን መቻሉ ዓለምን ያነጋገረ ሰው አድርጎታል። በድምፅ በመምራት የሚከውነው ድርጊትም ከዓለም ብቸኛው አስብሎታል። ለሰዎች አስቸጋሪ ከሆኑ የአየር ንብረቶች አንዱ ከፍተኛ የሆነ ቅዝቃዜ መቋቋም አለመቻል። ልብስ ደራርበን ለብሰን እንኳን ቅዝቃዜን መቋቋም የማንችልባቸው ሁኔታዎች ይፈጠራሉ። ዊም ሆፍ ወይም በቅጽል ስሙ የበረዶ ሰው በመባል የሚጠራው ሰው ግን ከዚህ በተለየ ሁኔታ ከፍተኛ ቅዝቃዜን ባለው በረዶ ውስጥ ሳይቀር ራሱን ለረዥም ሰዓት ዘፍዝፎ ማቆየት ይችላል። ይህ ሰው የተወለደው በ1959 ኔዘርላንድ ውስጥ ሲሆን የአምስት ልጆች አባትም ነው። ዊም በሚከውናቸው ድንቅና ታምረኛ ተግባሮቹ የተነሳ ሃያ የሚደርሱ የዓለም ሪከርዶችን ለመሰባበርና በዓለም የድንቃ ድንቅ መዝገብ ላይ በተደጋጋሚ ሊያስመዘግበው የሚችል ስራን አሳይቷል። ከሰባበራቸው ሪከርዶች መካከል ተጠቃሾቹ በ278848 ሜትር ከፍታ ያለውን የኤቨረስት ተራራ በቁምጣ ብቻ ሌላ ልብስ ሳይደረብ የተራራው ጫፍ ላይ ያለው ከፍተኛ የሆነ ቅዝቃዜ ሳይሰማው ዓለምን አስደምሟል። በ28 በበረዶ ውስጥ የመቆየት ተግባርን ለ1 ሰዓት ከ13 ደቂቃ ከ48 ሰከንድ በመቆየት በዓለም ድንቃድንቅ መዝገብ ላይ መስፈር ችሏል። በ2010 በድጋሚ በጃፓን ቶኪዮ ላይ በበረዶ ውስጥ ሙሉ በሙሉ በመነከር ለ1 ሰዓት ከ44 ደቂቃ ያክል መቆየት ችሏል። በ2011 ደግሞ የራሱን ሪከርዶች በ1 ሰዓት ከ52 ደቂቃ ከ42 ሰከንድ ያክል በመቆየት በዓለም ድንቃድንቅ መዝገብ ላይ መስፈር ችሏል። በ2016 የዊምን ፈለግ እንከተላለን ያሉ አራት ሰዎች ይህን ድርጊት ለመከወን ሲሞክሩ ለሞት ተዳርገዋል። ብዙዎቻችን በየቤታችን የሚገኘው ኤሌክትሪክ የሚፈጥርብንን ከፍተኛ የሆነ ጉዳት ስለምንፈራ ከመነካካት እንቆጠባለን። ይህ ሰው ግን ከዚህ በተለየ ሁኔታ እንኳን ኤሌክትሪክን ሊፈራ ቀርቶ ራሱም ኤሌክትሪክ ነው እንዴ የሚያስብል አይነት ተግባርን የሚከውን ድንቅ ሰው ነው። ከሰውነቱ የሚወጣው ከፍተኛ ሙቀት ልዩና ለመገመት የሚከብድ አይነት ሲሆን በዚህም የተነሳ ኤሌክትሪክን ማስተላለፍ የሚችል አድርጎታል። ከኤሌክትሪክ ጋር ቅጥ ያጣ ዝምድናን የመሰረተው ገና በ17 ዓመቱ ሲሆን ኤሌክትሪክን የመዳፈር ልምድንም አዳብሯል። በዓለም የድንቃድንቅ መዝገብ ወይም ጊነስ ወርልድ ሪከርድ ላይ በ1983 እና በ2003 ሁለት ጊዜ በተለያዩ አስገራሚ ተግባሮቹ ለመመዝገብ ችሏል። የመጀመሪያው በ1983 የተመዘገበበት ሪከርድ ያለ ምንም የኤሌክትሪክ እርዳታ ከሰውነቱ በሚወጣው ብቻ ሙቀት 20ሺህ ቮልት የኤሌክትሪክ ኃይልን ማመንጨት መቻሉ ሲሆን ሁለተኛውና በ23 የተመዘገበለት እጅግ አስገራሚ ሪከርድ ደግሞ በኩባያው ውስጥ ያለ ውሃ በ97 ዲግሪ ሴልሲየስ ወይም 206.6 ዲግሪ ፋራናይት የሙቀት መጠን በአንድ ደቂቃ ከ37 ሰከንድ ውሃውን ማፍላት በመቻሉ ነው። እንግዲህ ውድ ታዳሚያን የዛሬውን ጥንቅራችንን እዚህ ላይ ያበቃል ለሚኖራችሁ ማንኛውም ማስተያየትና ጥቆማ የፌስቡክ ገጻችንን kefet.com ላይክ በማድረግ ልታደርሱን ትችላላችሁ የዩቲዩብ ቻናላችንን kefet.com ሰብስክራይብ በማድረግ ተጨማሪ የምርጥ አምስት ቪዲዮችን ማግኘት ትችላላችሁ እና አመሰግናለን